ምን ይዳብሮሻል? ምን ሆነሽ ነው? ምንድን ነው ችግሩ? ትላሃላይ ማለት ነው። አያንቺ ብነግርሽም አይገባሽም ትላሃላይ። ምን ችግር አለው ንገርኝና ልርዳሽ ይችላለው። እህትሽ አይደለሁ እንዴ? ከእህትሽ የምትደብቂው ነገር አለ ትላሃላይ ማለት ነው። ስራ እንደሚሰራ ታውቂያለሽ አይደለ? ትላታለች። አዎ፣ አውቃለሁ። እዛ የሚረዱትን ልጆች ሰዎቹ ይሸጧቸዋል ትላለች ማለት ነው። ሕፃናትን ሰዎቹ እንደሚሸጧቸው ትነግራታለች ማለት ነው። ነገ አንድ ሁለት ሲሆኑ ልጆች ላሸሻቸው ፈልጌያለሁ። ምክንያቱም ይሄ እንዳይሸጧቸው እኔ መታደግ እፈልጋለሁ ትላለች። ችግር ውስጥ ነው የሚገቡት። እናም እነሱ ትንንሽ ስለሆኑ አልፎ አልፎ ነው ከውጭ የሚመጡትንም የሚወስዷቸው፣ ትላለች ማለት ነው ህጻናቶችን ብዙም አይፈልጓቸውም። ግን እነዚህ ግን ትልልቆች ስለሆኑ እነዚህን ለመውሰድ ይፈልጋሉ፣ እና እኔም ማሸሻ አለብኝ ትላለች ማለት ነው። ለጉልበት ስራ ወደ ሀረብ ሀገርና ወደ ሌላ ሀገራት ሊሸጧቸው እንደሆኑ አወቅኩኝ ትላለች ማለት ነው። እህቷን በጣም ተገርማ እየሰማቻት ነበር ማለት ነው። ትም ምን በፈጣሪ እና ምን ልታደርጊ አሰብሽ? ትላለች ማለት ነው። ልጆችን በሌሊት ላሸሻቸው ፈልግ ያለው ትላለች። ይ እህቴ ግን እኮ ከያዞች ለዮትሽ በጣም ነው የሚያሰገው ትላለች ማለት ነው። እናም ሳሮንን ብድግ አድርጋ እንግዲህ ምንም ማድረግ አልችልም ትላለች። ቼም አይን እያየ ልጆቹን አላሸጣቸውም ትላለች። ወይኔ እህቴ እና ለምን ለህግ አካል ለምን አንናገርም? ትላለች ማለት ነው ጃሽን ምንም ማድረግ አትችም። ስለዚህ ይህን ነገር ለህግ አካል ማሳወቅ አለብን ትለታል ማለት ነው። ሳሮን በጣም ትቆጣና ሄሩት፣ ኤውልሽ ይህን ነገር የነገርኩሽ ላጅ ብቻ ነው፣ እናም ማንም ማወቅ የለበትም ትላታለች። በተለይ ዳዊትና ሳሚ እንዳይሰሙ፣ እነሱ ከሰሙ እኔን ለማዳን ብለው ሌላ ችግር ውስጥ ይገባሉ። ስለዚህ ሚስጥር ጠብቂ ትለታለች። ብድግ ታደረግና እንዴ ህቴ ይህን እኮታዳኩ ብቻ ሽታችም ህቴ ግን እኮ የሆነ ነገር ሊያደርጉ ይችላሉ ትላለች ማለት ነው። ባለፈውም ራሱ አንቺን ያልኩሽ ዶክሜንቴን አንቺ ወሰድሽው ያልኩት እነሱ ሳይሆን አይቀሩም እነሱ ናቸው የሰረቁኝ ትላለች ማለት ነው። ነገርሽ ላይ ለእውነት የቆምኩት እኔ ብቻ ስለሆንኩኝ ቢሮ ውስጥ ማንም አይወደኝም ትላለች ማለት ነው። ሳሮን እንግዲህ አሁንም ቢሆን እየካደች ነው ማለት ነው። እህቷ ሁሉን ነገር እያወቀችባት ነው ወይም እህቷ አይደለችም እህቷ መስላ ግን የምትናገረው ሁሉ ይህን ነገር ለራሷ ነበር ልታሻሻቸው የፈለገችው ማለት ነው እሷ አነችም ደግሞ ልትሸጣቸው እየፈለገችው እንጂ ሌላ ማንም አይደለም ማለት ነው። ስለዚህ ሳሮን ህፃናትም ሆነ እንዲሁም ደግሞ ትልልቅ ልጆችን ትሸጣለች ማለት ነው። እናም በዚህ መልኩ ማለት ነው የሳሮን ስራ እንግዲህ እና እህቷ በጣም በደንብ ነው ያወቀችው። እህቷ ሳትሆን ያው እህቷ አደለችም ግን እያስመሰለች አለችው። ማን ነው? ሰላም ሰላም! ውድና የተከበራቸው ቻናል ቤተሰቦች እንዴት ናቸው? ደህና ናችሁ? ሁሉ ሰላም ሰላማቸው ብትበል ነዚ ቻናል አዲስኞች ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብናችሁም ከልብ ነው የማመሰግነው። ዛሬ ደግሞ የህይወት መንገድ የሚል ጽናት የምትሰራበት ድራማ ይዤላችሁ መጥቻለሁ፣ ማለት ነው። ውድ ቤተሰቦቼ ቪዲዮ ነው ወላችሁም ዳዊት አንድ ላይ ቁመው ያለ እንዲ አንተ ቆይ፣ በባለፈው የመትሁን እኮ ሰዎች አወቅኳቸው። እንዴት አንተ እንደ ስታደርጋላ? ለካኮ አብረህ የምትሰራቸው ሰዎች፣ እናም ነው ጠብደል ጠብደል የሆኑ እውነትም ከእነሱ መትረፍህ

እንዴ እዩልህ! እና ደግሞ የሚገርመው ነገር ከነዛ ጠብደል ጠብደል ሰዎች ተርፈ እዚህ መበቆም ለአንተ በጣም ትልቅ ክብር አለኝ ብሎት ዳዊትም ጥሎት ይሄዳል ማለት ነው። እንግዲህ ሳሜን በጣም ይናደዳል ማለት ነው። ያው ብዙ ጊዜ አይጣጣውም ማለት ነው። በጣም ይናደድና ቆይ ግንኔ ለምንድን ነው ሁሉ ሚስጥሬ አይደበቅልኝ ማለት ሁሉም ምስጥሬ ጋድ ይወጣል ብሎ በጣም ይናደዳል ማለት ነው። ይህን ደግሞ ማን ነገረው ብሎ ቆይማ አለቃቸውም ይላል። ልጆችን ለማሸሽ ወይንም ደግሞ ከሌላ ቦታ ለመውሰድ ለማስጠፋት፣ እናም ሌሊት ላይ ነው የሚመቸው፣ እኔ ደግሞ በቅርብ ርቀት አያቸዋለሁ እያለች ነው። እናም ሳሮን የወንጀል ስራዋን አሁንም ቢሆን ቀጥላበታለች ማለት ነው። ሳሮን አንድ ላይ ቁጭ ብለው የተፈጠረውን ነገር ዳዊት ነገረኝ፣ እናም ወላጅና ቤተሰቦችሽ እንዳልሆኑ

ያሳደጉሽ ወላጆችሽ ስለ ትክክለኛ ቤተሰቦችሽ የሚያውቁት ነገር አለ ብላ ጠይቃታ ላይ ማለት ነው። የለም ጭራሽም እንደማያውቋቸው ነው የነገሩኝ ትላለች። ገርማል በማደጎ ማደግ ከዘርነዋ ትላታ ላይ ማለት ነው። አልገባኝም። ያ እንግዲህ ጥፋቸው፣ ልጅሽም እንደዛው ነው። ያን ብዬ ነው። ቆይ ግን ሳሮን ግን እኔ ምን አድርገሽ ነው ግን ይሄ ሁሉ ነገር የምታደርጊ? ቆይ ያጠፋሁት ነገር አለ እስኪ ንገሪ፣ ምን የበደልኩሽ ነገር አለ እስኪ ንገሪ ብላ እንዴት እንደስተያለሽ ብላ ትላለች ማለት ነው። በጣም ትናደድና ኢሳሮን እንደዚህ ከምትወኝብኝ ያስቀየምሽ ካለ ነገር ንገሪኝ ትላለች ማለት ነው። አሁን ከፊት ተረችልኝ እስካሁናለች እንዴ ብላ ትጨውባታለች ማለት ነው ነውይ፣ በጣም ነገር እየፈለግሽ ነው፣ በቃሽ፣ እኔ ልውጣለች ብላ ጥላት ትወጣለች ማለት ነው። ነውና ህዌ አንድ ላይ ቁጭ ብለው ዳዊት፣ ቆይ ግን እኔ የምልሽ ህዌ፣ አንድ ጥያቄ ልጠይቅሽ እስኪ ብሎ ይጠይቃታል ማለት ነው። እና ምንድን ነው ስትለው፣ ቆይ፣ አሁንም ለሳሚ ፍቅር አለብሽ እንዴ ብሎ ይጠይቃታል። በፍጹም ምንም አይነት ፍቅር የለብኝም፣ ሳሚም የሚወደድ ሰው አይደለም ትላለች ማለት ነው። ና የሱ እኮ ደግሞ የተለየ ነው። በተለይ በፍቅር ውስጥ መታለል ያን ሰው እስከ መጨረሻው ድረስ እንድትረሳው ያደርግሃል። ይህ ኪንኮ ሄዊ ሁሉም ሰው እኮ አንድ አይደለም። ሌላ ጋር ማለት ነው ልክነ፣ ግን አንድ ጊዜ ከተሸወር ሁልጊዜ የምትሸወር ነው ይመስለ እና ለዛም ሰዎችን ብዙ ጊዜ አታምንም ብላ ትለዋለች ማለት ነው። እንግዲህ ሄሩት አውልም ቢሆን ልጇ ተሰርቃባት፣ እንዲሁም ደግሞ የቤት ሰራተኛ አድርጋ ሳሮ ቤት ውስጥ አድርጋ በጣም ብዙ ዋጋ እያስከፈለቻት ነው እና ይህን ነገር ደግሞ ሳሮን የምታደርግበት ምክንያት ህዊት ተማራ ከዚህ እንድትወጣ ነበረ። ከዚህም በፊት እንግዲህ ልጅቷን በምር ማለትም ዲጂቷን እንደወሰደቻት ፈልጋ የእሷ ችግር እንደሆነ ልደርስበት ስላወቀች። ነገር ግን መጨረሻ ላይ ምንድነው ማድረግ ያለባት ህዊን ማሳገር ነበር። ግን ህዊ ታግታ እራሱ አሁን ላይ ተመልሳ በመምጣቷ እናም በቃ አሁን ላይ እያስተቃየቻት ነው ማለት ነው። እንደ ቤተሰብ ሰራተኛ አድርጋ እያስተቃየቻት ነው። በጣም እያስመረረቻትም ነው። እናም አሁን ላይ ብዙ ነገር እያደረገቻት ነው ምክንያቱም ጥላ እንድትወጣ ነው የምትፈልገው። በተለይ ደግሞ ከዳዊት ጋር ፍቅር ስላላት ማለት ነው፣ ወይም ደግሞ ስለሚፋቀሩ ይሄ ራሱ በጣም ያናድዳታል። ትም የኔ ዳዊት እህት የተባለችው የህዊን ፀጉር ይዛ ወደ ከሳሚ ጋር ዲኤንኤ ለማስመርመር አብረው ይሄዳሉ። እናም ቀይረው ነበር፣ ግን የቀየረችው ፀጉር የራሷን ፀጉር ነው። ምክንያቱም ሳሚ እህታቸው ከሆነ ካወቀች በጣም ከባድ ነው፣ እዚህ ቤት ችግር ይፈጠራል ሲላት ነበር። ስለዚህ ሳሚ ማወቅ የለበትም የነሱ እህት እንደሆነች። እናም እኔ ነገሮችን ሁሉ አስተካክዬ የሚያስፈልገኝ ነገር ሳልወጣ ነገሮች ሁሉ መበላሸት የለባቸውም። ማለትም እነ ህዊ ማለት ህዊ የነ ዳዊት እህት መሆኗን ካወቁም ነገሮች ሁሉ ይበላሻሉ። ይህ ቤት ይበላል።